አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ቤተሰቦቼ እንዴት ናችሁልኝ? አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እሽታል ወሬት እንዴት ናችሁልኝ? አልሀምዱሊላህ ረብል አለሚን። ይሄ ዶሮ ላጥብ ነው። ሁለት ዶሮ እና ላጥብ ነው። እንዴት ናችሁልኝ? ሰላም ናችሁ? አልሀምዱሊላህ እና ቤተሰብ አሉ ናችሁ? ቤተሰቡ እንሁን፣ ላይክ ሰብስክራይብ አድርጉ እና ምን ቪዲዮ ሊደርሳችሁ ሁሉም ሁሉ እንዴት ተሳው አንድ ላይፍ ድሮ ደግሞ ላጥብ ነው አሁን ቪዲዮ ልቀርጸው መጥቻለሁ እህታችሁ ባህርያ እንዴት ናችሁ ቤት ሰላም ናችሁ አልহামዱሊላሂ ረብዳሚን ይሄን ይመስላል ማለት ነው

እኛ ሁድ ቤተሰቦቼ በዚህ አይነት ቤት ጨረስኩት፣ ማለት ነው ይሄ ሁለት ዶሮ ይሄ እና አሁን እኔ ይሄ በኪስ ተብዬ ፍሬዘር ለማስገባ የፈለገች ጊዜ እሷ አውጥታ ለመስራት፣ ያው ጃህዝ ነው የሚደረገው። እዚህ ቤት ዶሮ ሳይታጠብ ፍሬዘር አይ እንደዚህ ደስ አይነቱ አያመጡም አለ የእኔ እንትኑ መውጣ ማለት ነው። እንደ ያኔ ሀገራችን ፈረንሳይ ስናወጣ እኮ የሁለት ወገን ወገን የወጡት ማለት ነው። እሱ ነው እሱ ያው ታውቁታላችሁ ወይ በዚህ ከመጡ ሳንቹና የሚሰራበት ማለት ነው። እሱ ያመጣሉ ግን እንደዚህ አይነቱ ያይዙ እኔ ነው የማጥበው። እነሱ የታጠበ ምናምን አያመጡም ማለት ነው። እና ይሄን ይመስላል ወደ በረጃ ቤተሰብ በእናታችሁ ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። የአገሬ ልጆች ስወዳችሁ። እሺ እሺ፣ የሆነ ዶሮ ሳጥርኩ ቪዲዮ ቀርጻለሁ። አሁን ምግብ የምትሠሩ እኮ በስሩ ቪዲዮ ቅረጹ፣ አትፍሯቸው። አሁን እኔ እህል እኮ ሰርቄ ነው አሁን ይሄ መቀርጸው ማለት ነው። ያኔ እሷ ብታውቅም ችግር የለውም ይሄን የት እንደሚደርስ ቱቤ ሳላቅ አንነግራት ማለት ነው። ግን ቱቤ እንደደረሰ ሳቅ ነግራት አለው እሱም ደስ ይላል። ከለዛ እንደዚህ ቅናት ነገር የለባትም ሴትየዋ ማለት ነው። አልሐምድሊላህ። ግን መጀመሪያ ወይ ወርቃለው ወይ ንሳበላለው ብዬ ፈራሁ። ንነግራት ማለት ነው እና ይህን ይመስላል። አሰላም አለይኩም ወራህመቱላሂ ወበረካቱ